ዳርፉርና አሰብ አሰላለፉ ለየ! አዲስ አገር በአፍሪካ ቀንድ። የአፍሪካ ቀንድ በተፈጥሮ ሀብት እጅግ በጣም የበለጸገ ቀጠና እንደሆነ ይታወቃል። እንደ ወርቅ፣ ማዕድን፣ ነዳጅ፣ ውሃ፣ ወንዝ፣ ባህር፣ ጥሩ አየር፣ ለመሬት ወዘተ ተረፈ በዓለም ላይ ውድ የሚባሉ ነገሮችን ሁሉ ይዟል። ታዲያ እነዚህ ውድ ነገሮች ለአፍሪካ ቀንድ እድገትና ብልጽግናን፣ ሰላምና ስልጣኔን አላመጡም። ያመጡት ከዚህ በተቃራኒ ነው። ጦርነትና ግጭት፣ መፈናቀልና ስደት፣ ረሃብ የዚህ ቀጠና የተለመደ መገለጫ ነው። ለምን ብለን ስንጠይቅ የምናገኛቸው ምላሾች ብዙ ዓይነት ትርጉም ያለው ሊሆን ይችላል። ጠቅለል ያለው ምላሽ ግን በሁለት አውድ በአንድ ዓላማ ክፍል ልናየው እንችላለን። አንደኛ በአፍሪካ ቀንድ ተደጋጋሚ የእርስ በርስ ጦርነቶች የሚካሄዱበት በሥልጣን ፍለጋ ምክንያት ነው። ሁለተኛው ለነፃ አውጭነት ወይም ለመገንጠል የሚካሄድ ጦርነት በቀጠናው በርክቶ ይታያል። የሁሉም ጦርነቶች ምክንያት ግን አንድ ብቻ ነው ሊባል ይችላል እሱም ስልጣንን ለመቆናጠጥ የሚደረግ ርብርብ ነው። በበርካታ ምክንያቶች የተከፈቱ ጦርነቶች የመጨረሻ ግባቸው አሊያ ደግሞ ሊያሳኩት የሚፈልጉት ዓላማ ስልጣን መያዝ ብቻ ይሆናል። ስልጣን መያዝ ለጥያቄዎቻቸው ምላሽ ይሰጣል ተብሎ ይታሰባል። ታዲያ ስልጣን የሰላማዊ ትግል አካል በሆነው ዲሞክራሲያዊ መንገድ በምርጫ ተወዳድሮ መያዝ አይቻልም ወይ የሚል ጥያቄ ሊነሳ ይችላል። ይህም በተደጋጋሚ ተሞክሮ ታይቷል። ነገር ግን ውጤት ሲያመጣ አልታይም። ነፃ ፍትሃዊ፣ ገለልተኛና ተአማንነት ያለው ምርጫ አይካሄድም የሚል ስሞታ በተለይ በተወዳዳሪዎች በኩል ተደጋግሞ ይሰማል። የአምኖ ግን ግሪኮች ዓመጡ የወለዱት ዴሞክራሲ እንደሌላው ዓለም አፍሪካ ላይ የሚሰለጥን ዘንድ መጣር ይጠይቃል። ከምርጫዎች ሌላ አማራጭ ስለሌለ በዚህ መንገድ ስልጣን መያዝ አስፈላጊ ነው። በቀጠናው ስልጣንን በአፈሙዝ ለመያዝ የሚደረገው ርብርብ ሊበቃ ይገባል። ነገሩ በቃ ይባል እንጂ ገና ዋጋ የሚያስከፍል እንደሆነ ግን በርካቶች ይስማማሉ። አሁን በአፍሪካ ቀንድ የሚካሄዱ ጦርነቶች ስልጣን ከመያዝ በላይ ሌላ ዓላማ ከጀርባ ያነገቡ ሆነዋል። አብዛኞቹ የአፍሪካ ቀንድ ሀገራት በውስጣቸው የራሳቸውን አማጺ አፍርተዋል። እነዚህ አማጺዎች ከውስጥም ከውጭም ከሩቅም ከቅርብም ድጋፍ እየተደረገላቸው ፉክክራቸው ስልጣን ከመያዝ ባሻገር እየሆነ መጥቷል። ነፃ አውጭነቱም ወደ መገንጠል ተቀይሯል። እናም በአፍሪካ ቀንድ አዲስ ሀገር ተጸንስሷል። ብዙዎቹ የቀንዱ ሀገራት በውስጣቸው ሌላ ትናንሽ ሀገር ጸንሰው የመውለድ ዕድላቸው ሰፊ እየሆነ መጥቷል። በተለይ አሰብና ቀይ ባህርን ማዕከል ያደረገው ፍልሚያ በዳርፉር እንደታየው አሰላለፍ ገፍቶ ከመጣ የአፍሪካ ቀንድ ካርታ ይቀየራል የሚለው ቀይ ባህር ተኮር ትንቢት ይፈጸማል። ነባርና አዳዲስ የጥጥቅ ትግሎች መፈጠራቸው ሌላኛው ማሳያ ሆኖ ይጠቀሳል። ከዚያ ቀደም ኢትዮጵያ፣ ሱዳንና ሶማሊያ ተገንጣይ ሀገር ገጥሟቸዋል። ኤርትራ ከኢትዮጵያ፣ ደቡብ ሱዳን ከሱዳን ተገንጥለው የራሳቸውን ሉዓላዊ ሀገር የመሰረቱ ሲሆን እስካሁን የሀገርነት ዕውቅና ባይሰጣትም በሂደት ላይ ያለችው ሶማሌላንድ ከተጠቀሱት ሀገራት ውስጥ ተገንጥለ የራሳቸው ሉዓላዊ ሀገር ከመሠረቱ መካከል አንዷ የሆነ ሁኔታ ላይ ትገኛለች። በአፍሪካ ቀንድ በርካታ ሀገራትን የምታዋስነው በተፈጥሮ ሀብት የበለጸገች ከመሆኗ የተነሳ የሀያላን ሀገራት መፎካከሪያ የሆነችው ሱዳን እንደገና ልትከፋፈል ከጫፍ ደርሳለች። ዳርፉርና አሰብ የአፍሪካ ቀንድ ክስተት ሳይሆኑ አልቀሩም። ክስተት የሆኑት ከሀገራቱ የኃይል አሰላለፍ አንጻር ሲታዩ እንጂ ፖለቲካዊ ትርጉማቸው ለየቅል ነው። የአሰብ ጉዳይ ከዳርፉር የጠነከረ ፖለቲካዊ ትርጉም ያለው በመሆኑ ከአፍሪካ አልፎ ዓለም አቀፍ አጀንዳ እየሆነ መጥቷል። ዳርፉር ከቀንዱ ሀገራቱ አሰላለፍ አኳያ ከአሰብ ጋር ይመሳሰላል። ይህ ማለት በአሰብ የታየው አሰላለፍ በዳርፉር መታየቱ ነው። ኢትዮጵያን ከአሰብ በመግፋት የተባበሩትን ሀገራት ልብ ማለት ይቻላል። ግብፅ ኤርትራን በመደገፍ ኢትዮጵያን በመግፋት ከፊት መስመር ትሰልፋለች። የአልቦርሃን ጦር ከኤርትራ ጋር በመሰለፍ ኢትዮጵያን ይቃወማል። የአልቦርሃን ጦር አሰላለፉን ያደረገው ከካይሮና ከአስመራ መንግስታት ጋር ነው ማለት ይቻላል። ዳጋሎ ከኢትዮጵያ ጋር ተሰልፏል። በርጌ ኢትዮጵያ ከሁለቱ ጋር የመሰለፍ ፍላጎት አላሳየችም። ያምኖ ግን በዳጋሎ በኩል ጠንከር ብሎ ታይቷል። ስለዚህም የአፍሪካ ቀንድ ኃይል አሰላለፍ ለይቶለታል ማለት ይቻላል። የአሰላለፉ መደምደሚያ ሀሳብ ይቆየንና የሱዳን ጣፋንታን እንመልከት ሱዳን ለእርስ በርስ ጦርነት አዲስ አይደለችም። ከቀኝ ግዛት ነፃ ከወጣችበት ማግስት ይዞ ስልጣን ተኮር የእርስ በርስ ጦርነቶች ተለይቶ አታውቁም። ሌላው ሀገር ላይ ከባድ የሚባለው መፈንቅለ መንግስት ሱዳን ላይ ሙዝ እንደመላጥ ቀላል ሆኖ ይታያል። እስካሁን በተካሄዱ ጦርነቶች ከሰላሳ በላይ መፈንቅለ መንግስት ሲደረግ በዚያች ሀገር ስልጣን መያዣው መንገድ ጦርነት መሆኑን ያሳያል። ብዙውን ጊዜ ጦርነት የሚቀሰቀሰው የህዝብ አመፅን ተከትሎ እንደሆነ ቢታወቅም የሕዝቡን ዓመፅ በመጥለፍ ወደ ካርቱም ቤተ መንግሥት ፊታቸውን የሚያዞሩት በዚያው በሱዳን ጦር ውስጥ ያሉ ጀኔራሎች እንደሆኑ ግን ፍንትው ብሎ ታይቷል። ጀኔራል ሐምዳን ዳጋሎ በአንድ ወቅት የሱዳን ጦር አካል የነበሩና ከሌላኛው ጀኔራል አልብርሃን ጋር ወዳጅ እንደነበሩ ይታወቃል። ወዳጅነታቸው እንዲሁ ለሕዝቡን ላይ አክል የሚባል ሳይሆን የጠበቀ እንደነበር በርካቶቹን ያስማማል። ስልጣን ግን ያን የጠበቀ ወዳጅነት አጥቶ በጠላትነት አፋልሟቸዋል። እንዲህ አይነቱ ፍልሚያ በሱዳን ብቻ ሳይሆን በአብዛኛው የአፍሪካ ቀንድ ሀገራት ተስፋፍቶ ይገኛል። ወዳጅ በወዳጁ፣ ወንድም በወንድሙ ላይ ጦርነት ከፍቶ ደም ያልተቃባበት የአፍሪካ ክፍል የለም ማለት ይቻላል። በሱዳን የሚታየው መተላለቅ በኢትዮጵያም በሶማሊያም ቅርጹ ላይ እንጂ በኤርትራም በግብፅም በአጠቃላይ በአፍሪካ አለ። የሱዳኑን ለየት የሚያደርገው ጦርነቱ እስከ ዛሬ ከተለመደ የስልጣን መያዣ ከፍ ያለ ትርጉም ስላለው ነው። አንዱ ጀነራል ሌላኛውን ጀነራል በጦርነት በማሸነፍ ስልጣን መያዝ የሚለው ትንተና ትርጉም ላይኖረው ይችላል። ምክንያቱም በሁለቱ ጀነራሎች መካከል የተካሄደው ጦርነት ያልተጠበቀ ውጤት ያስመዘገበ ሆኗና ነው። ሱዳንን ያወደማት ሁለቱ ጄኔራሎች በየፊናቸው የድጋፍ ፍክክር ውስጥ ገብተዋል። የሆነ ሆኖ አገሪቱ ለሁለት ለመከፋፈል የተፋጠጡት የሱዳን ጄኔራሎች ራሳቸውን ለማጠናከር በርካታ የታጣቂ ቡድኖችን መልምለዋል። በዚህ የተነሳ የታጠቁ ቡድኖች በሁለቱ በኩል በእርስ በርስ ጦርነት ተሳትፈዋል። ሰራዊቱን ከሚደግፉ ቡድኖች መካከል የዳርፎ የታጣቂ ጥምረት የሆኑት የአልባራም ቢን ማሊክ ብርጌድ ሚሊሻና የሱዳን ኃይል ሚሊሻ ይገኙባቸዋል። በምስራቅ ሱዳን የተመሠረቱት የምስራቅ ኦርት ኃይሎች የምስራቅ ሱዳን ፓርቲ ኃይሎች ብለውም የንቅናቄዎች ኅብረት እንዲሁም የምሥራቅ ሱዳን ብሔራዊ ፍትሕና ልማት ንቅናቄ በተመሳሳይ የአገሪቱን ጦር ተቀላቅለዋል። በአስር ሺዎች የሚቆጠሩ ፖፕላር ሬዚስታንስ በመባል የሚታወቁት የበጎ ፈቃድ ተዋጊዎች ጦሩን ሲደግፉ ቆይተዋል። ይህም ጦርነቱን ተራዛም እያደረገው እዚህ ደረጃ ላይ ደርሶታል። አሬሴ በሚፈጽማቸው የሰብአዊ ጥሰቶች የተነሳ አገሮችን ለመሳብ መጀመሪያ ላይ ከብዶት እንደነበር ይታወቃል። የፈጥኖ ደራሽ ኃይሉ ናይሮቢ ላይ ቻርተሩን በተፈራረመበት ወቅት ግን ሱዳን ፋውንዲንግ አሊያንስ የተባለ ጥምረት በመመስረት ትልቅ ፖለቲካዊ እና ወታደራዊ ድል አስመዝግቧል። አር ኤስ ኤፍ በወርሃ መጋቢት በደቡብ ኮርዶፋ ከሚንቀሳቀሰው ከሱዳን ህዝቦች ነፃ አውጭ ድርጅት ጋር ጥምረቱን መስርቷል። የሱዳን ጦርና ፈጥኖ ደራሽ ኃይሉ ጦርነቱን ለማስቀጠል በከፍተኛ ደረጃ ላይ የውጭ ወታደራዊ ድጋፍ ላይ ጥገኛ ሆነዋል። ጦሩ ከግብፅ፣ ከሩሲያ፣ ከኢራን፣ ከቱርክና ከኤርትራ ድጋፍ እንደሚያገኝ በሰፊ ይታመናል። ፈጥኖ ደራሽ ኃይሉ በበኩሉ በተባበሩት አርምርትስ፣ በቻድ፣ በደቡብ ሱዳንና በኬንያ ይደገፋል። ኢትዮጵያም በይፋ ድጋፍ ማድረጓን ማወቅ ባይቻልም አሰላለፏ ግን ከዳጋሎ ጋ ነው እየተባለ ይገኛል። የጀነራሎቹ የፍጻሜ ፍልሚያ የሁለቱ የሱዳን ጀነራሎች ፍልሚያ ሦስተኛ ዓመቱን ይዟል። ጀነራሎቹ ባለፉት ሁለት ዓመታት ውስጥ ከባድ እልቂት ያስከተለ የእርስ በርስ ጦርነት አካሄደው መሸናነፍ አልቻሉም። በመጨረሻ የሚመረጡት መንገድ ሱዳንን ይጎዳል። አሁን እየታየ ያለው ፍጻሜ ፍልሚያቸው የካርቱም ቤተ መንግስት ተቆጣጥሮ ሀገር መምራት አልሆነም። የየራሳቸውን ሀገር ገንጥለው በዚያው ትዩ መንግስት መመስረትን ዓላማ አድርገዋል። የሱዳን ጦር ሰራዊት ካርቱሙን ተቆጣጥሮ መንግስታዊ ስልጣኑን ለማጠናከር እየጣረ ባለበት በዚህ ወቅት ተቀናቃኙ ፈጥኖ ደራሽ ኃይል ትዩ መንግስት መመስረቱን አውጇል። ይህም ለሱዳን ከባድ ዜራ የሚባል ሆኗል። ይህም እንደገና ሱዳን በውስጧ ሌላ ሀገር ሊዋለድ ከጫፍ ላይ ደርሳለች። ደቡብ ሱዳን ከሱዳን ተገንጥላ ሀገር መሆኗ ይታወሳል። ተገንጣይ ሀገር ራሷን ችላ መቆም አቅቷት በእርስ በርስ ጦርነት ዋዜማ ላይ ናት። ከዋናው ሀገር ተገንጥሎ የተመቹ አንድም ሀገር የለም። ደቡብ ሱዳን ከሱዳን፣ ኤርትራ ከኢትዮጵያ ተገንጥሎ የተጠቀሙት ምንድነው? ራስ ገዝባ ሶማሊያ ላንድስ ሀገር በመሆኑ የምታገኘው ጥቅም ምንድነው? ነው ዳርፉርን እንደ ሶማሊላንድ ራስ ገዝ የማድረግ እንቅስቃሴ ውስጥ ምን ይጠቅማል? ለነዚህ ጥያቄዎች የሚሰጥ ምላሽ መገንጠል ጠቃሚ እንዳልሆነ ነው። በአንጻሩ ከዋናው ሀገር በተሻለ ሰላም ይሆናሉ። ከፀጥታ ችግር አንጻር ሶማሊላንድ ከሶማሊያ ትሻላለች። ደቡብ ሱዳን ከሱዳን ትሻላለች። ኤርትራ ከኢትዮጵያ ትሻላለች። ዳርፉርም ከነዚህ እንዳንዱ ልትሆን ትችላለች። የሆነ ሆኖ ለሁለት ዓመታት በርስ በርስ ጦርነት የታመሰችው ሱዳን ዳግም ለሁለት የመከፈል ስጋት ውስጥ መድረቋ እየተዘገበ ይገኛል። የአገሪቱ መደበኛ ጦር በፈጥኖ ደራሽ ኃይሉ ስር የነበሩ ማዕከላዊ አካባቢዎችን መልሶ ተቆጣጥሯል። የፈጥኖ ደራሽ ኃይሉ በምዕራብ ዳርፉር ያለውን ይዞታ በማጠናከር ራስ ገዝ ለመሆን እየተፋለመ ይገኛል። ጄኔራሉ በጀመሩት የመገንጠል ፍልሚያ ከተሳካላቸው የአፍሪካ ቀንድ ትቀላቀላለች ተብላ የተገመተችው አዲስ ሀገር ዳርፉር ትሆናለች እንደማለት ነው። አር ኤስ ኤፍ መቀመጫውን በዳርፉር አድርጎ እውቅና ለማግኘት ጥረት እያደረገ ይገኛል። እውቅናው የጦር መሳሪያ ገበያ ላይ ለመሳተፍ የሚረዳው ይሆናል። የአገሪቱ ጦርና አር ኤስ ኤፍ መሳሪያዎችን ለማግኘት እንደ ኢራን ቱርክ፣ ሳውዲ አረቢያ፣ ኤምሬትስና ሩሲያ ባሉ ሀገራት ጥገኛ መሆናቸው ይታወቃል። እናም ሦስተኛ ዓመቱን የያዘው ጦርነት ሱዳንን ሁለት አገር የመሆን አደጋ ከፊቷ አደቅኖባታል። በፈጥኖ ደራሽ ኃይሉ በዓለም አቀፍ ደረጃ ከፍተኛ የሆነ ውግዘት ቢደርስበትም በተቆጣጠረው አካባቢ ትይዩ መንግሥት መመስረቱ ይፋ ከማድረግ አልተመለሰም። አር ኤስ ኤፍ እና አጋሮቹ የሱዳን መንግሥት መመስረቻ ቻርተር የሚል ስምምነት ከሳምንት በፊት ናይሮቢ ላይ ከተፈራረመ በኋላ አገሪቱ ለሁለት ከፍላለች የሚለው ስጋት እየጨመረ መጥቶ አሁን የተፈራ የደረሰ ይመስላል። ከዚያ በፊት የሁለቱ ጀነራሎች ጦርነት ፍጻሜ በዚህ መልክ ይሆናል የሚል ትንታኔ ነበር። አሁን አስቀድሞ የተነገረው ባይሆን እንኳን ቢያንስ ለመጀመሪያ ጊዜ አጀንዳ ሆኖ በቅ ብሏል። ትይዩ መንግሥቱ በፖርት ሱዳን የሚገኘውና በአገሪቱ ጦር የሚመራው መንግሥት የሚገዳደር ነው እየተባለ ይገኛል። ተንታኞች እንደሚሉት አርኤስኤፍ የጦሩ መሳሪያ ለማግኘት የሚያደርገውን ጥረት ለማሳደግ ዕቆናውን ይፈልገዋል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግ፣ የአውሮፓ ህብረትና አሜሪካ ሀሳቡን ተቃውመው የሱዳንን አንድነት እንደሚደግፉ መግለጻቸው ይታወቃል። አርሴፍ በማዕከላዊ ሱዳን በሚገኙ በጀዚራ በሲናርና በካርቱም ተከታታይ ሥራ ደርሶበታል። የአገሪቱ ጦር ማዕከላዊ ሱዳን መልሶ መያዙ ምስራቅና ምዕራብ በሚል የሊቢያን የሚመስል መከፋፈል ሊፈጠር ይችላል የሚል ስጋትን ፈጥሯል። ሂደቱ ከጅማሬው ተቃውሞ ማስተናገዱ ደግሞ ሱዳን ከሊቢያ በተጨማሪ እንደ ሶማሊያም ልትሆን ትችላለች እየተባለ ነው የሚገኘው። ሶማሊያ ያለችበት ሁኔታ ይታወቃል። ሶማሌላንድ ከዋናዋ ሶማሊያ በመገንጠል ራስ ገዝቱን አላለፉት ሶስት አስርት ዓመታት ብትቆይም ዓለም አቀፍ የሀገርነት እውቅና ስላልተሰጣት ዛሬ ምግዛት ያከልናት ብላ ከምታምነው ሶማሊያ ጋር እንደተፋጠጠች ትገኛለች። እንዲህ አይነት ፍጥጫ ውትሮም ቢሆን የማያጠ አፍሪካ ቀንድ አሁን ደግሞ በዳርፑርና በአሰብ በኩል የላይ ኃይል አስተላለፍና የመከፋፈል ስጋት ሳይገጥሞ አልቀረም። አበቃን። ሰናይ ጊዜ ተመኘን።